መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ! ትንቢት ከመቼውም ጊዜ በበለጠ የሐሰት ትንቢት እንዳሸን እየፈላ ነው። በጣም የሚያሳዝነው ግን ከኑግ የተገኘች ሰሊጥ አብረች ተወቀጭ እንዲሉ እውነተኛው ትንቢት ላይ ጥላ ማጥላቱ ነው። ጌታችን ኢየሱስ ክርስቶስ ከሐሰተኛ ነቢያት ተጠንቀቁ ብለው ደቀ መዛሙርቱን ሲያስተምር እንዲህ ዓይነቶቹ ነቢያት ፍሬያቸው መራራና መጨረሻቸውም ጥፋት መሆኑን አበክሮ ገልጦላቸዋል። ማቴዎስ 7 ቁጥር 15። የነቢያት አገልግሎት በብሉይም ሆነ በአዲስ ኪዳን በጉልህ ይታያል። ነቢያትን ለየት የሚያደርጋቸው የእግዚአብሔርን ድምፅ ሰምተው መልእክቱን ለሚመለከተው ግለሰብም ሆነ ሕዝብ በትክክል ማድረሳቸው ነው። ነቢዩ ኢዮኤል በመጨረሻው ዘመን ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ብሎ የተነበየው በአዲስ ኪዳን በበዓለ 50 በተባለው ቀን በብዙዎቹ ላይ መንፈስ ቅዱስ በመውረድ እንደተፈጸመ እናውቃለን። ዩኤል ምዕራፍ 2 ቁጥር 28፣ የሐዋርያ ስራ ምዕራፍ 2 ቁጥር 17 እስከ 18። የትንቢት ስጦታም በጉልህ በአዲስ ኪዳን ቤተ ክርስቲያን በዘመናችንም እየሠራ ለመሆኑ አጠያያቂ አይደለም። የጌታ መንፈስ በሚሰራበት መጠን ሐሰተኛ መንፈስ እንደማይተኛ ለማደናገርና ለማሳሳትም ወደኋላ እንደማይል መዘንጋት የለብንም። ሚኪያስ በዘመኑ ስተው የሚያስቱ ሐሰተኛ ነቢያት በበዙበት ጊዜ የእግዚአብሔርን ድምጽ የሚሰማ እውነተኛ ነብይ ነበር። አንደኛ ነገስት 22 ከ6 እስከ 7 እንደገናም ቁጥር 18 እስከ 23። ዛሬም እውነተኛ ነቢያት ለመኖራቸው አለ የማይባል ሐቅ ነው። ሆኖም ግን በየአካባቢው በተለያዩ አጋጣሚ የተተነበዩ ትንቢቶች ልብ ብለን ስናጤን ከሰማይ የመጣውና ለቅዱሳን መታነጽ የተሰጠው እውነተኛ መልእክት እፍኛ አይሞላም። እጅግ ብዙ ትንቢቶች የእውነተኛ ትንቢት መስፈርትን አላሟሉም ቢባል ማጋነን አይሆንም። ይህም ታዲያ ጉዳዩ እንዲሁ ዝም ተብሎ መታለፍ የሚገባው አለመሆኑን ያሳያል። ምክንያቱም በእግዚአብሔር ስም ሐሰት መናገር ታላቅ ጥፋትና ድፍረት በመሆኑ አስቸኳይ ርምት ያስፈልገዋልና ነው። ከትእዛዛቱ አንዱ የእግዚአብሔርን የአምላክን ስም በከንቱ አትጥራ የሚለው ሲሆን ይህንን ትእዛዝ መተላለፍ ሳያስቀጣ አይቀርም። ዘዳግም ምዕራፍ 7 ቁጥር 11። አጓጉልግልንታና መፈራራት ለማንም አይበጅም። በመሆኑም ቤተ ክርስቲያን እንዲህ አይነት ስህተት ሲፈጸም እንደ እግዚአብሔር ቃል የሆነ እርምትን መስጠት ይኖርባታል። አንድ ጊዜ አንዱ አገልጋይ ባለቤቷ በጠና ልታመመባት እንዲህ ሲል ይተነብያል ፈውሰዋለው ለክብሬም በመድረክ አቆመዋለሁ ዳግመኛም በበለጠ ቅባት ያገለግለኛል ይላል የሥራው ጌታ እግዚአብሔር። ጥቂትም ሳይቆይ የታመመው ወንድም አረፈ። በቤተሰቡ ላይ ያስከተለው ሀዘንና ስብራት ይነው አይባልም። እግዚአብሔር ተናገረ ብለ ነበር፣ ምን ብለው ቢጠይቁት ሌላ ምክንያት ሰጠና አረፈው። ምን ነው ሰው ስህተቱን ወይም ኃጢአቱን ሳይክድ ንስሐ ቢገባ። የመጽሐፍ ቅዱስ ነቢያት ትንቢት ከመናገራቸው በፊት እግዚአብሔር ለመናገሩ አንድ መቶ ፐርሰንት እርግጠኛ መሆን ነበረባቸው። ሲተነብዩም በነፍሳቸው ተወራርደው ነው። እርሱ ተናገረ ብለው የተናገሩት ስህተት ሆኖ ቢገኝ የሚከፍሉት ዋጋ በድንጋይ ተወግሮ መሞትን ነው። ትንቢት ለጥቂት ስህተት እንኳ ቦታ የለውም። ምክንያቱም እግዚአብሔር አይሳሳትምና ነው። ሙሴ ነቢይ በእግዚአብሔር ስም ትንቢት ቢናገር የተናገረው ትንቢት ግን ባይፈጸም፣ ቀድሞውንም እግዚአብሔር አልተናገረምና ሐሰተኛ ነቢይ ነው። ዘዳግም አሥራ ስምንት 22 በመሆኑም የእውነተኛ ነቢይን መመዘኛ ያላሟላ በመሆኑ ድል ፈንታው በድንጋይ ተወግሮ መሞት ነው ይላል። ዘዳግም 13 ከ1 እስከ 11። ንጹሑ የእግዚአብሔር ቃል ለሐሰተኛ ትንቢት ቦታ የለውም። በመጀመሪያ ደረጃ ሐሰት ራሱ ምንጩ ከሰይጣን ሲሆን ካልተገራ ስጋም ይወጣል። እርግጥ ነው። ለሰው ደግ መመኘት ክፋት የለውም። ለታመመ ፈውስን፣ ለተቸገረ መፍትሄን፣ ለተጨነቀ ሰላምን የማይመኝ አማኝ የለም። ሆኖም ግን ስሜትንና የእግዚአብሔርን ድምፅ ድምጽ መለየት የግድ ነው። አለበለዚያ ከጥቅሙ ጉዳቱ ያመዝናልና፣ ታዲያ ዛሬ በሐሰት ትንቢት ምክንያት ትዳራቸውን፣ መንፈሳዊ ህይወታቸውን፣ ንብረታቸውን፣ ወዳጆቻቸውን ወዘተ ሲያጡ ዝም ማለት ተገቢ ነው እንዴ? ትንቢት ከሰማይ ተቀብሎ እንዳለ ማስተላለፍ እንጂ የሚለማመዱት ጉዳይ አይደለም። ልምምድ ከተባለ ያጠቃቀሙ ጉዳይ ላይ የሚያተኩር እንጂ በትንቢቱ ይዘት ላይ አይደለም። ትንቢት ልምምድ አያስፈልገውም። ስለዚህ ሰንካላ ምክንያት በመስጠት ሐሰትን መሸፋፈን እንደ እግዚአብሔር ቃል አይደለም። እንዲህ አይነቱን ሁኔታ ማረቅና መዳኘት ከቤተ ክርስቲያን ይጠበቅባታልና ቸል የሚባል ጉዳይ አይደለም። ለእግዚአብሔር ክብር፣ ለሕዝቡ ጥቅም እንዲሁም ደግሞ ለሐሰት ትንቢት ተናጋሪው ንስሐና ደህንነት ሲባል አፋጣኝ እርምጃ መውሰድ አማራጭ የሌለው ጉዳይ ነው። በአጭር ጊዜና በረጅም ጊዜ የሚፈጸሙ ትንቢቶች ሊኖሩ ይችላሉ። ከሳምንት ከወር ከዓመት በኋላ እንዲሆናል ብሎ ተናግሮ ባይፈጸም የረዥም ጊዜውም ሊታመን አይችልም። በግልም ሆነ በህብረት እንደ ቤተክርስቲያን በምናልፍበት ሁኔታ ሁሉ የእግዚአብሔርን ቃል በአግባቡ ከተመገብን ድምፁን ለመስማት አንቸገርም። አስተማማኙ የእግዚአብሔር ቃል ብቻ ነው። ምኞታችንና ናፍቆታችን በቃሉ ብርሃን ለመመራትና ለመጓዝ ይሁን። የታ መንፈስ ቅዱስም እንደ ቃሉ በንስሐና በይቅርታ መንፈስ በንጹህ ልብስ እንመላለስ ሊገልጥልን የወደደውን ይገልጥልናል። ሊነግረን የወደደውን ይነግረናል። እኛ በወደድነው መንገድ ሳይሆን እግዚአብሔር አምላክ በወደደው መንገድ ይናገረናል። እግዚአብሔር በነቢይ ቢናገረን መጀመሪያውኑ በግላችን የተናገረንን ለማጽናት መሆኑን መገንዘብ ያስፈልገናል። ጌታ ስለኔ ምን ይላል? ስላለሁበት ሁኔታ ጌታ እንዲናገረኝ ይፈልጋለሁ ብንል በመጀመሪያ በግላችን በመጸለይና ወደ ቃሉ መስተዋት በመቅረብ መጽናናትን፣ ምክርን፣ ጥበብን፣ እርምትን ወዘተ ማግኘት እንችላለን። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ትምክታችን በእግዚአብሔር ላይ ብቻ መሆን አለበት። ከወገኖች ጋር አብሮ መጸለይና ቃሉን ማጥናት በጣም አስፈላጊ ነው። በጥንቲቱ ቤተ ክርስቲያን ያመኑትን በሐዋርያት ትምህርት፣ በጸሎት እንጀራውን በመቁረስ በሕብረት አብረው ይተጉ እንደነበር ቃሉ ይነግረናል። የሐዋርያት ሥራ 2:42። በዚህ ዘመን ግን ከመስመር በወጣና መጽሐፍ ቅዱሳዊ ባልሆነ ልምምድ ብዙ ወገኖች ተጠላልፈው ይገኛሉ። ይህም በጣም ያሳዝናል። በዮሐንስ 10 ቁጥር 4 ላይ በጎቹም ድምፁን ያውቃሉ ይከተሉት ማል ተብሎ እንደተጻፈ የጌታችንን ድምጽ በቃሉ መለየትና እርሱን መከተል ይበዛልን ዘንድ ይገባል። ትንቢትን ሁሉ አትመኑ፣ መናፍስት ግን ከእግዚአብሔር ዘንድ ሆነው እንደሆነ መርምሩ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1። ይህንን ቃል በስራ ለመተግበር ማለትም ትንቢትን ለመመርመር በእግዚአብሔር ቃል መሞላት ወሳኝ ነው። ሐዋርያው ጳውሎስ የኤፌሶን ቤተ ክርስቲያን ወገኖች በብዙ እንባ ሲሰናበት የእግዚአብሔርን ሕዝብ አደራ የሰጠው እግዚአብሔርና ማነጽ ለሚችለው ለጸጋው ቃል ነው። የሐዋርያ ስራ 20፥32 በመጨረሻ ሚዛኑን በጠበቀ መልኩ ሐዋርያው ጳውሎስ ለተሰሎንቄ ክርስቲያኖች የጻፈውን ቃል መመሪያችን ልናደርገው ይገባል። ይህም ቃል እንዲህ ይላል፦ መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም ክፉ ነገር ራቁ። አንደኛ ተሰሎንቄ 5 ከ19 እስከ 21 አሜን።